ዳኒና ትሁት ከዚህ ቤት ወጥተዋል ማለት ነው እንግዲህ። ዳኒ አባባን ከዚህ ቤት ለወጣ ነው አባዬ፣ እንዳጠፋውኝ አውቃለሁ ብዙ ነገር በድያ፣ ያለው ለበደሌ ሁሉ ይቅርታ ንሻለሁ ብሎ ተንበርክኮ በጣም ተማጽኗል። እናም የተማጽኖ ልመናውን ቀጥሎ ነበረ አባባም እግዚአብሔር ይቅር ይበረል ልጄ፣ እኔ ይቅር ብያለሁ። እንደው ነገሩን ያነሳሁት እሷ ስላናደደችኝ ነው። ደግሞ ከሄደን ጋ ተጣልተህ እንኳን መሄድ የለብህም በማለት እንግዲህ ከሄደን ጋ እንደሚያስታርቀው አስቦ ነበረ። ዳኒ ግን አይ አባዬ፣ ችግር የለውም፣ እኔ እንዴት እንደማስተካከል እራሴ ያውቃለሁ ብሎ ከዚህ ቤት ወጥቷል ማለት ነው እንግዲህ ከዚህ ቤት የወጣውም በሰማው ነገር ነው። ምክንያቱም በዚህ በተሰማው ጉዳይ ማለትም ቲና በጣም ስትቅ በጠበጥ ጊዜ አባባ ቆይ ምን ነው የምነግርሽ የትኛውን ልንገርሽ የማላቀው ነገር የለኝም እኮ ብሎ ያደረገችውን ነገር በሙሉ ከሀስከፐ ከነገራት በኋላ ዳኒ ጋስ የማገጥሽብኝን እሱ ጋስ ማገጭ የነበረውን ስላለ ያንን ስለሰማች ኤዱ ተቀይማ ከቤት ትሄዳለች። ይህንን ሁላችንም የምናቀው ጉዳይ ነው ግን ዳኒ ተንበርክኮ አባባን ከተማጸነ በኋላ ምን ተፈጠረ? ትሁትስ እንዴት ሁና ሄደች? ከዚህ ቤት በጣም ነው የምትወዳቸው እንደ ፋሚሊ ነው የምታያቸው። ምንም እንኳን ካሊብ ቢያስቀይማትም ግን እሷ ለምን ሄደች ከዚህ? ሲጀመር ካሊብ ሲያስቀይማት የመጀመሪያው አይደለም። አሁንም ቢሆን እሷ ጠብቃ ስለነበረ ነው እሷ ስላፈቀረችው ከሱ ጥያቄ ፍቅር ጥያቄ ገና ይጠይቀኛም ብላ አስባ ስለነበረ ነው እንጂ ኮ በፊትም የኖረችው ለአባባ ብላ ነው ነው ለዚህም ነው አባባ ምን ብሏታል፣ አንቺ እንደ ልጅ ነሽ፣ አንድ ልጅ ብቻ ነበረኝ፣ ሁለት ሆናችሁልኝ ብሏል። በዛ ላይ ደግሞ ካሌብም አባዬ ፍቃድ እየሰጠህ ይኸው አንዘላዘልካት ከማን ጋ እንዳገኘኋት እኮ ብታውቅ ብሎ ሲናገር፣ አይመለከትህም፣ አያገባህም። አንተ ሲጀመር ምንም አንደበት የለህም እሷን የምናገር። አንተ ስትተወኝ እሷ ነች ያተረፈችኝ። አንተ በፍቅር ልብ ታውሮ ስትባዝን እሷ ነች ከሞት አፋፍ ያዳነችኝ፣ ከበፊትም ቢሆን አሁንም ቢሆን ስለዚህ እሷን የመናገር አቅም የለህም ብለውት ነበረ አባባ። ግን በጣም የሚገርመው ነገር እሱ ወድኋታል ላለመናገር ላለመሸነፍ ነው እንጂ ካሊብ በጣም እንዳፈቅራት ያስታውቃል። ምክንያቱም ከስር ከስር ሊከታተላችሁ የሚችለው ወይም የወዳችሁም ያፈቅራችሁ ሰው ነው። እሱ ደግሞ ከስሮ አይጠፋም። ጭራሽ ሱቅ ስትሄድ ተይዋ ቲጂ ወክ ለምን ሄድሽ? አየር ለምን ተቀበልሽ? በቃ ብቻ አላውቀው ብሎ ነው እንጂ በቅጡ ፍቅር ይዞታል። እሷ ደግሞ የእሱ እንደዛ መሆን ሳይሆን የታያት ኤደን እኮ ቆንጅዬ ናት፣ ውበቷ ምርጥ ናት፣ ተምራለች፣ የተማረች ናት ሲል ነው ልቧ የተሰበረው። እንዴ ታዲያ እኔን አታፈቅረኝ የተማርኩ ስላልሆንኩ ነው ማለት ነው? ስለዚህ የተማረች ትሆነ ብላ ነው እንግዲህ። ለኤደን እኔ የማፈቅረው ካሊብን አይደለም ብላ ነግራታለች። ኤደንም ይሄ ደግሞ ምንም ይሉት ቀልድ ነው፣ እንዴት ነው የዋሽሽ ታዲያ ብላ በጣም ነበር የተናደደችው። እናም የትውት ፍላጎት ቆንጆ ናት ብሎ በጣም እያደነቃትን ሴት ወደ ህይወቱ እንዲያመጣ ነው እንግዲህ። ዳለ ደን አይ እኔ ካሊብን አደለም እኔ ሌላ ነው የምወደው አብሮ አደጌ ነው ብላ ጌች ነው የሚባለው ብላ በጣም እያወራች ማለት ዋሽታ ነበረ። ነገር ግን አሁን ላይ ዳኔ የተባለውን ነገር ለማድረግ ዝግጁ ይመስላል። ምክንያቱም አንተ ኮ ምንም ለአላማ የማትተጋ የማትጥር ነ ጭራሹንም በሰበርካቸው ልባቸውን በሰበርከው ሰዎች ቤት እስቲ ነው ብላ ስለተናገረችው ነው እንግዲህ፣ ከዛ ቤት ለመውጣት እቃውን ጠቅልሎ አባባን ይቅርታ የጠየቀው ከዛም ቤት ወጥቷል ማለት ነው። ዳኒ ዳኒ እንግዲህ ከዛ ቤት ወጥቶ ወዴት እንደሄደም የምናወራ ይሆናል። አባባ ግን ትሁትን በጣም ነው የሚንከባከባት። ልጄ አይዞሽ፣ ምን ነው ኮ ከፍቶሻል? ምን ነው ያፈቀርሽው ሰው ጎዳሽ? እንዴት ሲላት፣ አዎ አባዬ በጣም ጎዳኝ፣ ደግሞ ድጋሜ ወደኋላ ላልመለስ አላፈቅርም ከዚህ በኋላ ማፍቀር ይቅርቤ ብላ ብቻ በጣም እንደተሰበረች ነው ለአባባ የነገረችው። አባባም እንዴ እንዴት ያንቺን ቃል በልቶ ሌላ ያገባል ሲላትም አይ ቃል እንኳ አልተገባባንም ነበር እንደ ሲፈርድብኝ ወድጆ ነው እንጂ ብላለች። እውነት ለመናገር ፍቅር የሚመጣው ፈርዶብን ሳይሆን ያው እንግዲህ ፍቅር ጸጋ ነው ያው ማፍቀር መፈቀርም፣ ግን የተፈቀረው ሰው ይገኛል ወይስ አይገኝም የሚለውን ለፈጣሪ አሳልፎ መስጠት ነው እና ትሁቴ ደግሞ እሱ መቶ ስላልጠየቃት ነው እንጂ እሱ እንኳን ከልብ ነው የሚያፈቅራት ማለት ነው እና አሁን ላይ ደግሞ ወደ ሱቅ ስትሄድ ሞላ ለምን ትሄጃለሽ አይነት ነገር አምጥቷል ማለት ነው ካሊብ። አፓፓ እንዴት እንዳልነቁ ነው የገረመኝ ካሊብን እንዳፈቀረች እሷ ያፈቀረችው ካሊብ ነው ሞገስ ምንትሴ የሚባል ነገር የለም ለኤደን ግን ያንን ያለቻት ኤደንን በጣም ሲያደንቃት ነበረ እኛ ሴቶች ደግሞ እንግዲህ የምንወደው ሰው ሌላ ሰውን ሲያደንቅ ያው ኮምፕሌክስ ነገር ገብቶላታል ማለት ነው ትሁቴን ያ ቅናት ደግሞ በቃ ታዲያ እንደዛ ከሆነ አሁን ዳኒና ኤዱ ስለተጣሉ ወደዛው መጠቅለል ይችላል። ታዲያ ምን ከኔ ጋር ቆየ ብላ በጣም ስለተናደደች ነው እንግዲህ ወደ ካሊብ እንድትጠጋ ሄዳ፣ ኤደንንም ኤዱ እኔ ኮ ካሊብን አይደለም ያፈቀርኩት ጌች የሚባል ነው ብላለች። በጣም የሚገርመው ነገር ደግሞ ኤዱ እውነት ካሊብን እንዳፈቀረች እኮ ልቧ ያውቃል። ነገር ግን ለማመን ሞክራለች እና። አይ በጣም ይገርማል። እኔ ኮ ፍቅርሽን በእጅሽ ለማስገባት ብላ ታቆማለች። እውነት ለመናገር ው ሄዱ የትሁትን ፍቅር ለማስተካከል ካሊብን አግኝታ አውርተዋለች። እንደ ትሁት አይነት እያለች ደጋግማ አንዲት ሚስት ታስፈልጋለች። እች ምንም ነው የማትጠቅም። ደግሞ ሰማኒያ ምናምን የሚባለው ነገር ትዳር የወረቀት ጉዳይ አይደለም ያለች በጣም መክራው ነበረ። ስለዚህ ያንን ሁላ አስታውሳ በጣም ይገርማል፣ እንዴት እንደዚህ አይነት ውሸት ተዋሽኛለች ብላ እንግዲህ ኤደንም ትንሽ ተደብራ ነበረ። እንግዲህ ኤደን የተናገረችው ዳኒ አሁን ላይ ቁራጥ እርምጃ የሚወስድ ይመስላል። ማለትም መንገዱን ለማስተካከል ሀ ብሎ እየጀመረ ነው። ኃላፊነት መውሰድ ካለብኝም እወስዳለሁ ብሎ ቆርጦ ተነስቷል። እንግዲህ ዳኒ ትሁትን በጣም ነው የተቀየማት። በጣም የሚሆነበት ምክንያት እንግዲህ ያው ትሁት ሁሉንም ነገር ታውቃለች፣ ቤት ውስጥ የሚካሄደውን የሚፈጽመውን ድርጊት በሙሉ እናም ቲናና ዳኔም ያኔ ሲባልጉ እንደገና ደግሞ በአባባም ላይ ያን ሁሉ ግፍ ስትሰራ ቲና ሁሉንም ነገር አባባም ያውቃን አባባና ትሁት በደንብ ያውቃሉ ማለት ነው። ኢቨን ካሊብም ያውቃል። ሁለቱ ግን የአባባ ማስታወስ መቻል አያውቁም። ማለትም እንደማያስታውስ ምንም ነገር እንደማያውቅ በደሉን ሁሉ እንደረሳ ማለትም ምንም በቃ ጥሩውንም መጥፎውንም እንደረሳ አድርጎ ነበረ። ኢቭን ዳኒ ራሱ ማለት ነው የሳለው። ነገር ግን አባባ ሁሉንም ነገር አውቋል። በዚህም እንግዲህ የብዙ ሰው ህይወት ነው የተናጋው። አንደኛ በፍቅር ታውራ የነበረችው ትሁት ፍቅሬን አልፈልገውም ብላለች። በእርግጥ እንደዚህ በቀላሉ እኮ። እውነተኛ ፍቅር ከሆነ እንደዚህ በቀላሉ በቃ ከዚህ በኋላ አላፈቅረውም ከዚህ በኋላ አይኑን ላፈር ብለን የምንተው ነገር አይደለም። ወደፊትም እስኪ የምናያት ይሆናል ማለት ነው ትሁቴን እውነት ከዚህ በኋላ ላፈቅርም እንዳለችው ፍቅሩ ይወጣላታል ወይስ ያገረሽባት ይሆን? አሁን ላይ እሱ ያገረሽበት ይመስላል። ደፍሮ ላለመጠየቅ ነው እንጂ ዙሪያ ጥምጥም እየሄደ ነው፣ ካሊብ ማለት ነው። እንግዲህ ሲጋ ቴና ደግሞ በጣም በሚያሳዝን ሁኔታ አሁንም የክፋት መረቧን እየጎነጎነች ትገኛለች። ቴና እንግዲህ ክፋቷ ምንድን ነው? በጣም በሚያሳዝን ሁኔታ ለአባባ ጉድጓድ መቆፈር። የዚህም ቤተሰብ ምስቅልቅሉን እንዴት አድርጌ ላውጣው? ምን ባደርግ ነው የሚሻለኝ? ሁሉንም የምበትንበት አንዴ ይህንን ሁሉ ከታወቀማ በቃ ሲጀመርም ጠልቶኛል ካሊብ። አሁን ጭራሽ አይኔን ላፈር ነው የሚለው ስለዚህ የሆነ ነገር ላደርጋቸው ይገባል እያለች ድፋ ቀና ትላለች። በዛ ላይ ደግሞ ዳኒን መሽሽና ከዚህ ቤት መውጣት መፍትሄ አይደለም፣ ይልቁንስ እጅ ለእጅ ተያይዘን የጀመርነውን ጉዟችንን እንጨርስ፣ የዚህም ቤት ሰው እናጥፋቸው እያለች አሁንም ድረስ በክፋት እንዴ! አንቺ ቆይ፣ ክፋት በደምሽ ነው እንዴ ያለው? ይሄን ሁሉ ክፋት ሰርተሽ ደሞ ሌላ ክፋት ረበ አንቺ ሲ አንቺ ሴ ጤና አይደለም። ባይሆን ይሄ ሁሉ ነገር የአንቺ ክፋትሽ ከግርጥ ፍርሽ እስከራ ጸጉርሽ ስለሆነ ይሄ ክፋትሽ ከአንቺ ላይ እንዲወገድ በእርግጠኝነት የሚያስፈልግሽ አንድ ነገር ብቻ ነው። እሱንም አድርገሽ ፈጣሪ ይምርሻ ነው ማሪ አደለ። ስለዚህ ንስሐ ግቢ። እኔስ ሁለተኛ ወደ አንቺ ወደ ተጨማለቀ ስራ መግባት መቀላቀል አልፈልግም ብሏልኝ። ዳኒ ቆራጥ ሁኗል። ወንደልጅ ልጅ ቆረጠ ወገቡን ታጥቋል። ለመናገር በቆራጥነት ማለት ነው። ኤዱዬን ማጣት አልፈልግም በአንቺ ምክንያት ግን፣ ደስ ይበለሽ። ኤዱየን ፍቅሬን አጣው ሲላት ነው። እንግዲህ እሷም አይ በቃ እንተባበር ያለችው ለምን ያፈቅር ነውን የወደድ ነውን በማጣት አንድ እኩል ሁነናል ብለዋለች ያልሽ ብት እኔ ከአንቺ ጋር ስምምነት ከዚህ በኋላ አይኖረኝም ብሎ አራት ነጥብ ዘግቷል። እንዶ በጣም ደግሞ በጣም የሚገርመው ነገር ካሌብ ለአባባ አፍ አውጥቶ ትሁትን አፍቅሬያታለሁ ብሎ ለመናገር ፈራ ተባያለ ይገኛል። ማለት ነው እንግዲህ ለአባባ እኔ ኮ ትሁትን አፈቅራታለሁ ካለ አባባ ደግሞ በጣም ጥሩ አጋጣሚ ነው። ምክንያቱም የወደደችው እና ያፈቀረችው ሰው ልቧን ስለሰበራት፣ አሁን ላይ አንተ ልቧን ጠግነህ ልታቆማት ይገባሃል ብሎ አባባ ወደ ትሁት ያመጣዋል ብለን እናስባለን። ምክንያቱም አሁን ላይ እየታየበት ያለው ነገር ሁላ በጣም የፍቅር ነው። ካሊብ ማለት ነው እንግዲህ ትሁት የወስደ ሀብሉን ይሄ ሀብል ለእኔ አያስፈልገኝም የወደድኩትና ያፈቀርኩት ሰው ስላገባ ለአንተ ይሁን፣ አንተ አንገት ላይ ነው መቀመጥ ያለበት ብላ ሰጥተዋለች። እውነት ለመናገር ለምታፈቅደው ሰው ስጭ አይደል ያላት፣ የምታፈቅደው ደግሞ እሱ ነው። ምንም እንኳን እሱ አሁን ላይ ቲና፣ በነገራችን ላይ እሱ ማለት ነው ኤደን ያለው ስለ ኤደንም ያወራው ከዳኒ ስብዕና አንጻር ነው። ዳኒ በእርግጥ በጣም ብዙ ነገርን አድርጓል። በዚህ ቤት ላይ በጣም ብዙ በደልን በድሏል። በተለይ አፓፓን ማለት ነው። ነገር ግን ለ ማለት አፓፓ ራሱን ለኤደን የነገሯት አይልጄ ብዙ ነገር እኮ ሰው ብዙ ያጠፋል፣ ብዙ ይበድላል። ነገር ግን ፈጣሪ አንዷን ስራ አይቶ ነው ሊምረን የሚችለው በአንዱ ስራ ራሱ ይምረናልኝ መሀሪ ስለሆነ። አሁን ደግሞ እኛ በምድር ሁላችንም ይቅር መባባል ግዴታችን ነው። ዳኒ ደግሞ አዎ በጣም ይቅር ታርጊልኝ እና አንቺንም ማስተዋል ነበረብኝ ሳላስበው ሁሉንም ነገር ብዙ ነገር አውርቻለሁ። በዚህ መልኩ አልነበረም የኔና ማለት ይህን ያለፈውን ነገር የምነግርሽ በዚህ መልኩ አልነበረም፣ ግን ሆኖ በቃ ተፈጸመ። በዚህ በኩል ተናገርኩኝ፣ አንቺን ማሰብ ነበረብኝ አለማስተዋሌ ነው እንጂ እና እንግዲህ አሁን ላይ ሄዱ በቃ ታረቁ ልጅ ምን ሆነሽ ነው ዳኔ እኮ መጥፎ ልጅ አይደለም ብሏታል አያባዬ ከዚህ በላይ ምን ይሁን ታዲያ ብላ እሷም እንግዲህ ለአባባ የመለሰችላቸው ነበረ እና በጣም የሚገርመው የትሁት ጉዳይ በጣም ነው የሚገርመኝ እኔ እሷ እያፈቀረችው እየወደደችው ገና ለገና ግን ኤደንን ስላደነቀ ቆንጆ ናት፣ የተማረች ናት፣ የሚወጣላት ነገር የለም ስላለ፣ እኔ ስላልተማርኩኝ ነው በቃ እሱን እሷን ያግባ ከዳኒ ጋ እንደሆነ ተጣልተዋል አይመለከተኝም በሚል ነው እንግዲህ። እሷ ያፈቀርኩት ሰው ሌላ አግብተዋል ብላ ጭራሽ የደመደመችው ማለት ነው። ምክንያቱም በልቡ ያነገሳት እሷን ነው። ለራሱም እንኳን አልታወቀውም እንጂ ነገር ግን ለትሁት በትሁት እይታ ደግሞ ኤደንን ያፈቅራት ኤደንን የወደዳት መስሏታል። ምክንያቱም ቆንጅዬ ናት፣ ፍቅር አሰጣት ትችላለች፣ የተማረች ናት፣ ብዙ ብዙ ነገር ብሏል። እሱም ሞራል ሳይጠብቅ እና ወደፊት ምን ሊሆን ይችላል ስንል ያው አንድ መሆናቸው አይቀሬ ነው። ምክንያቱም ፍቅር ያሸንፋል። ትሁቴም ያው ፍቅሯ በዚህ በቀላሉ የሚለቅ እንዳልሆነ ግልጽ ነው። የካሊብም ደግሞ እንዲህ የሚያብ ተከትከው ፍቅር ነው ፍቅራችሁ ይስመር ይበል ብለናል። ቀጣዩን በቀጣይ ፓርት ይዤላችሁ የምመጣ ይሆናል። ተወዳጆች፣ ላይክ ሰብስክራይብ ማድረጋችሁን አትርሱ። ለማዘዝ አይደለምን፣ ማስታወስ ያክል ነው። ደህና ቆዩልኝ፣ ቀጣዩን ፓርቲ እስክመጣ። ውዶች ዬ ኮሜንት እየሰጣችሁ ለመታበረታችሁኝ ከልብ አመሰግናለሁ። እስኪ እናንተንም እይታ ምን ሊሆን ይችላል የሚለውን ሀሳብ አስተያየታችሁን አስቀምጡልኝ። ባይ ባይ ተወዳጆች።